ትላንት ኢትዮጵያ የሕዳሴ ግድብን ለመገንባት ስትነሳ ከባላንጣዎቿ በኩል ክስና የፖለቲካ ጫና ተከተለ፣ ግን በስኬት ጨረሰች። ዛሬ ኢትዮጵያና ኢትዮጵያውያን መተንፈሻ ያሻናል፣ ቀይ ባህር ሀቃችን ነው ሲሉ ተቃውሞዎችና ውግዘቶች ተሰሙ። ሕጋዊ ሰነድ ያልተገኘለት ኢትዮጵያን ከቀይ ባህር የመነጠሉ ሴራ በጥያቄ ላይ ነው። መጀመሪያ ኢትዮጵያን የቀይ ባህር አክሰስ የሰጣው ውሳኔ ማን ወሰነው? ካብኔው ይሆናል ብለን የካቢኔውን ዶግም ብናገላብጥ የለም ካብኔ አያውቀውም አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ ምክር ቤት አያውቀውም ውሳኔው የለም የኢትዮጵያ ህዝብ ሪፍረንዲም ወስኖ እንዳየው እንዳይባል ነበር ነው የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ቢያንስ ካስፈጻሚ ካብኔ ያላየው ውሳኔ ማን ወሰነው አንድ ገጽ ወረቀት ማግኘት አልቻልንም። ሰነዱ የታለ? እስቲ እኔው ብለን ማናውቅም። በቃ ይሄ ነገር በቃ አልቆለታል ብለን ነው የሚይዘው የነበረው። በትሪቲ መልክ ነው የተሰጠው። ትሪቲ ከሆነ በወቅቱ ኢትዮጵያን እየመሩ የነበሩት ነፍሳቸውን ሊማር ክቡር ጠቅላይ ሚኒስትር መለስ ዜናዊ ነበሩ። ተፈራርሞስ ከሆነ ወረቀቱ የታለ? ምን ብለው ነው የሰጡት? ቅድም እንዳልኩሽ ኤርትራ የምትባል በደንብ የለየላት ድንበሯ ከኢትዮጵያ አንጻር በደንብ የተሰመረ ሀገር እየተገንጠላ እየሄደች ቢሆን ችግር የለውም፣ ቅርጿ ስለሚታወቅ በዚው ሄዳች። አሰብ ግን እኮ የኤርትራ ቅርጽ ውስጥ የነበረ አይደለም። ስለዚህ አሰብ ጭማሪ ነው የተሰጠው ማለት ነው። አንድ ሀገር ኢፍትሃዊ በሆነ መንገድ ከባህር በር ብትገለል ጥያቄዋን እንደ አዲስ አንስታ መነጋገር እንደምትችል ዓለም አቀፉ ፍርድ ቤት ያስቀምጣል። በፍጹም የውጊያ መሻት የለንም፣ በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት ከፈለገ ግን፣ ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረ ምክር ቤት መግለጽ የፈለገ ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችን ሸንግሉንና መፍትሄ አምጡልን። ይህም ራሱ ህግ ነው። የሚገርምስ አብዛኛው ንግግራቸው ከዓለም አቀፍ ህግ ጋር የሚሄድ ነው። ጎን ለጎን ሪኒጎሽን ይቻላል። ቅድም ባልኩሽ በአይሲጄ ፕሪንሲፕል አጠቃላይ አገራት ይመሩበታል ተብሎ በሚታሰቡ ፕሪንሲፕል ኤግዚስት የሚያደርገው ፋክት ከህግም የመነጨ ይሁን ከእውነት ከፋክትም የመጣ ጉዳይ አንፌር ከሆነ ማለት ነው። አንፌር ከሆነና ለምሳሌ ቅድም እንዳልሽው ከመቶ ሚሊዮን ህዝብ በላይ ጉዳት ውስጥ የሚጥል ከሆነ ሪኒጎሺዬሽን፣ ሪኤግዛሚኔሽን ይቻላል። ኢትዮጵያ የባህር በር ይገባኛል ጥያቄ ማንሳቷ ነውር አድርገው ለሚያስቡ ሁሉ አለም አቀፉ ህግ መልስ አለው አንቀጽ አራት አይፈቅድም ለሀገር ጥቅም ይሰራል ነው የሚለው የባህር በር አልፈልግም ብሎ ማስረከብ የሀገር ጥቅም አይደለም የአምስት ዓመት ህጻን ልጅም ይህን አይስማማም ኢትዮጵያ የባህር በር አያስፈልጋትም መለስ ዜናዊ ጎበዝ እንኳን ተፈራረምክ የሚል ማንም የለም በየትኛውም አንግል ብናየው የራሷ ያልሆነ ሀገር ማለት ነው ስለዚህ ኢትዮጵያ የተለያዩ መከራከሪያዎች አላት ጠቅላይ ሚኒስትሩም አሁን እያነሱ ያሉት ስምምነቱን ማንሳት አይቻልም፣ ይህን ጥያቄ ድጋሚ ማንሳት አይቻልም የሚሉ ሰዎች ናቸው የተሳሳቱት እያሉ ነው። በጣም ትክክል ናቸው። የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ነገረን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም። የህልውና ጉዳይ ነው። ማን ወሰነው? ኢትዮጵያውያን በአንድ ቋንቋ መነጋገር የጀመሩበት የባህር በር ጉዳይ ነገ ከዳር እንዲደርስ የተጀመረውን የዲፕሎማሲ ጉዞ ማጠናከር ይገባቸዋል። እዛ ላይ የሰሩ ባለሙያዎች አሉ፣ መጽሐፍ የጻፉ አሉ። እነሱን ኢንጌጅ አድርገሽ አሁንም ቢሆን ጥያቄ ማንሳት ይቻላል። ጥያቄው ላይነሳ ነው ላይመለስ ነው የተነሳው ብለዋል። ከአሸማግሉን ጨምሮ ጦርነት አንፈልግም። ይሄ ነገር ግን እንደዚህ እያታለላችሁ ልታቆዩ አትችሉም፣ አለዚያ ጉዳዩ የሚያምር አይመስለኝም ብለዋል። በጣም ነው ደስ ያለኝ እንደዚህ በዚህ ደረጃ ነው መያዝ ያለበት። የአሰብ ጉዳይ በዚህ ደረጃ መያዝ ያለበት የኛ ሀቅ ነው። እውነቱን ለመናገር ለምንናገር የዛሬ ሁለት ዓመት ሶስት ዓመት እንደዚህ ያንልም ነበር ወይ? እኔ ያለው ምናልባት ጉዞ ለዛ የልም። መንግስት ግን አቋሙን በዚህ ደረጃ በማድረሱ በጣም ደስ ይለኛል።